ገና አስራ ተብሎ በሚጀምረው ጤዛ ዕድሜ ላይ ልጆ ወደ ትልቁ ባርሴሎና ሜዳ ገብተው የእግር ኳስን ታሪክ ለዘላለም ይለውጠዋል በግራ እግሩ የተዋጣለት የኳስ አርበኛ በመሆን ተልእኮውን ከማዕበል ፍጥነት ጋር በማድረግ ብሎም ከሻምፒዮንነትና ከመረጋጋት መንፈስ ጋር በማዋሃድ አለመንጎድ ያሰኛል በሶስት ሀገራት እንዲጫወትም ተጠይቆ ለአንዱ ሀገር ብቻ እንደሚጫወትም ግልጽ አድርጓል ይህችም ሀገር ያደገባት ሀገር ስፔን ነች ያስገርማል አብዛኞቹ ታዳጊዎች ገና ከሃይስኩል ትምህርት ጋር በሚታገሉበት ሰዓት እሱ ግን ብዙ ከድሮችን እየሰበረ ነው። ዓለም ከዚህ በፊት እንደሱ አይነት ተጫዋች አይታ እንደማታውቅ ሆና እየተከታተለችው ትገኛለች። አንዳንዶች ሜሲን የሚተካው ሰው መጣ እያሉ ባላቸው ትንሽ መገለጥ ይተነብያሉ። ሌሎች ደግሞ እሱን ቀጣዩ ሜሲ ብሎ መጥራቶ ፍትሃዊ አይደለም፣ ምክንያቱም ልጁ በራሱ ክስተት ነው። የወጣትነት ዕድሜው በሚሰጠው አቅም እንደገና የኳስ ድሎችን በራሱ መንገድ ይጽፋል። ኬትስኬቶች ዛሬ በዚህ ቪዲዮ ጉዞ ጀማሪ ቢሆንም ስለ አንድ ታሪክን እየሰራ ስላለ ወጣት እንመለከታለን። ካታሎኒያ ጎዳናዎች እስከ ዓለም መድረክ ትርኢት ይህ የላሚን ያማል አስገራሚ ታሪክ ነው። በሐምሌ ምድርን ይረግጣል እንደ ኤሮፓን አቆጣጠር በሐምሌ 13 ቀን በ2017 በባርሴሎና ዳርቻ ላይ በተከሰተችው በስፑልገስ ደ ሎብርጋት ከተማ ላሚን ያማል የሚባል ልጅ ይወለዳል። ወላጆችም ልጁ ከመወለዱ ከጥቂት ጊዜ በፊት የገንዘብ ድጋፍ ባደረጉላቸው ሁለት ሰዎች ስም አዲስ የተወለደ ልጃቸውን ላሚን ያማል ሲሉ ስም ያወጡለታል። የልጁ ታሪክ የሚጀምረው ሁለት የተለያየ ባህል ባላቸው ቤተሰብ ውስጥ ነው። አባቱ ሞሮኮያዊ ሲሆን፣ እናቱ የኢኳቶሪያል ጊኒ ሰው ነች። ተውልዱ ደግሞ ስፔናዊ ነው። ይህ ልዩ የባህል ቅይጥ ማንነትም ለሶስት ብሔራዊ ቡድን የመጫወት በእርቅ አማራጭን አጎናጽፎ፣ ገና ከበፊቱም ለላሚን ያማል እግር ኳስ የትርፍ ጊዜ ማሳለፊያ አልነበረችም። እግር ኳስ ደም ውስጥ ነች። ሜዳ ላይ ሲጫወት የተመለከቱት አሰልጣኞች እና የአካባቢ ሰዎች ገና በልጅነቱ ከእኩዮቹ በላይ የእግር ኳስ ተሰጦ እንደነበረው ለመገንዘብ አልረፈደባቸውም ነበር። ያማል ከአመታት በፊት ሜዳ ላይ ያሳይ የነበራቸው የኳስ ቁጥጥር ተጫዋቾችን፣ የመሸወድና በኳስ የማሰብ ፍልስፍና ከእድሜው በላይ ነው። የላሜሲያው ትሩፋት። ይሄ ያማል ድንቅ የእግር ኳስ ተሰጥኦ በባርሴሎና ታዋቂው የወጣቶች አካዳሚ ላሜሲያ የመሰልጠን ቦታን አስገኘለት። ሜሲ፣ ዣቪ እና ኢኔሽታን በማብቃቱ የሚታወቀው ላሜሲያ እምቅ ችሎታን ከእድል ጋር የሚገናኙበት ስፍራ ነው። ሆኖም ያማል ወደዚህ አካዳሚ ማለትም ብዙ ጥሩ ታለንት ያላቸው ተጫዋቾች ባሉበት ቦታም ከተቀላቀለ በኋላ የኳስ ክህሎቱ ጎልቶ ሊታይ ይችላል። አሰልጣኞቹ ፍርሃት የሌለው በመሆኑ እይታውና ኳስን የሚያሽከረክርበት በተፈጥሮአዊ ፈጠራው ተደንቋል። ቴክኒካል ብቻ አልነበረም፣ የእግር ኳስ እውቀቱ ከፍተኛ ነበር። ገና ከወዲሁ ትልቅ ተጫዋች እንደሚሆን በግልጽ የሚታይ ጉዳይ ነበረ። ታሪካዊው የባርሴሎና የመጀመሪያ ጨዋታ ሚያዝያ 2023 ላይ ላሚን ያማል ገና በ15 ዓመቱ ለባርሴሎና ዋና ቡድን ለመጀመሪያ ጊዜ ተሰልፎ በመጫወት ለክለቡ የተጫወተ ባለትንሽ ዕድሜ ተጫዋች በመሆን ታሪክን ይሰራል። ሆኖም ከዚህ ድል ጀርባ ግን ሌላ የተደበቀ ታሪክ ነበር። ይህም ደግሞ ባርሴሎና በዚህ ወቅት የገንዘብ ውዥንብር ውስጥ የገባበት ጊዜ ነው። አሁን ትልልቅ ገንዘብ ከፍሎ ተጫዋቾችን ማስፈረሙ ክለቡን ምንም ሊጠቅመው ያልቻለበት ጊዜ ላይ ነው። የያማል የመጀመሪያ ጨዋታ ግላዊ ዝግጅት ብቻ አልነበረም አንድ ችግር ውስጥ ያለ ክለብ የሰጠው ድፍረት የተሞላበት ውሳኔ እንጂ ይህም ክለቡ ላሜሲያ የተጫዋቾች አካዳሚ ላይ ያለውን እምነት የወደፊቱን የክለቡ ነጻ ፋንታ እንደሚወስነው የሚያሳይ ነበረ በከተማቸው ያደገው አንድ ልጅ ድንገት ተነስቶ የአንድ እግር ኳስ ተቃዋም ሙሉ አደራን ለመቀበል ተስፋ ሲጣልበት ማየቶ ብዙዎችን አስገርመዋል ስፔንን መረጠ ላሚን ያማል በዓለም አቀፍ መድረክ የሚወክለውን ብሔራዊ የእግር ኳስ ቡድን መምረጡ ያስቸገረው አይመስልም ስፔንን ሞሮኮ ወይም ኢኳቴሪያል ጊኒን ሊመርጥ ይችል ነበር። የአባቱ ሀገር የሆነችው ሞሮኮ በተለይም ብዙ እድሎችንና እውቅናን እንደምትሰጠው ቃል በመግባት አጥብቃ ጥሪ ስታደርግለት ነበር። ነገር ግን ያማል ልብ የተወለደበትና ያደገበት ሀገር በሆነችው በስፔን ላይ ቀረ። እንደ ኤውሮፓያን አቆጣጠር በመስከረም 2023 የስፔን ብሔራዊ ቡድን ከጆርጂያ ጋር ጨዋታዋን ስታደርግ ለመጀመሪያ ጊዜ ለሀገሩ በመሰለፍና ጎል በማስቆጠር በስፔን የተጫዋቾች ታሪክ ባለትንሽ ዕድሜ ጎል አስቆጣሪ በመሆን ሌላ ታሪክን ይጽፋል። ጎሉ ቁጥር ብቻ አልነበረም፣ ነገር ግን ስፔን የክፍለ ዘመኑን የኳስ ባለ ተሰጥኦ ማግኘቷን ይፋ ያደረገችበት የመልእክት ማስተላለፊያ የፖስታ ሳጥንም ነበረ። ገና በወጣትነት ሪከርዶችን መስበር ላሚን ያማል በሄደበት ሁሉ ሪካርዶች የሚከተሉት ይመስላሉ። በስፔን ባርሴሎና በላሊጋው ፍልሚያ የመጀመሪያው በእድሜ ትንሹ ተጫዋች ነው። ለስፔን በዓለም አቀፍ የመድረክ ላይ በእድሜ ትንሹ ግብ አስቆጣሪ ነው። በአውሮፓ ቻምፒዮንስ ሊግ ውስጥ ከተካተቱ በእድሜ ትንንሽ ተጫዋቾች መሃል አንዱ ነው። በዚህ እድሜ ላይ የሚገኙ አብዛኞቹ ታዳጊዎች ትምህርት ቤትና ጓደኝነትን ባላለፉበት ጊዜ ላይ ያማል ግን ታሪክን እየጻፈ ይገኛል። እያንዳንዷ ምዕራፍ ግላዊ ስኬቱን ብቻ የሚገልጽ ሳይሆን የተሸከመውን ያልተለመደ እምቅ ችሎታ የሚያመላክት ነው። ዘመናዊን እግር ኳስ እንደገና ሊተረጎም የሚችል ፍንጭ ሰጪ ተግባርን ያማል እየሰራ ነው። ግራኝ አባ ጨብሳ። ያማል የግራ እግር ክንፍ ተጫዋች ቢሆንም ብዙውን ጊዜ የሚጫወተው በቀኝ ክንፍ አቅጣጫ ነው። አብዛኛውን ጊዜ ሰንጥቆ የሚያልፈው በሚያስደንቅ ትክክለኛነት መሆኑ እንዲሁም ተጫዋቾችን የሚሸውድበት መንገድ ፈጠራውና ፍጥነቱ ለሚያዩ ያስገርማል። ከሁሉም ከሁሉም ልዩ የሚያደርገው የእግር ኳስ እውቀቱ ነው። ልክ እንደ አርበኛ መቼ ማጥቃት እንዳለበት፣ መቼ ማሳለፍ እንዳለበት፣ መቼ መጨረስ እንዳለበት ከሜዳው አንብቦ መረዳት ይችላል። ብዙ ወጣት ተጫዋቾች ቀልጥፍና ላይ በሚተማመኑበት እድሜ ላይ የአማልገን ክህሎቱን ከተረጋጋ ውሳኔ አሰጣጥ ጋር በማዋሃድ ከእድሜው የበለጠ አደገኛና ውጤታማ ተጫዋች እንዳደረገው አሰልጣኞቹ በአጽናውቲና ይናገራለሁ። ከአንጋፋዎች ጋር መነጻጸሩ አይቀሬው ከሜሲ ጋር ንጽጽር ማይቀርለት ሆኖ ብዙዎች ያማልን ከሜሲ ጋር ያነጻጽሩታል። ያማል የሜሲን የግራ እግር ብሩህነት የመሸወት ዘይቤና የማጥቃት ብልህነትን ይጋራል። ሆኖም አንዳንድ ተንታኞች ግን ያማል የራሱ የሆነ ማንነት እንዳለው ይናገራሉ። ይሄም ያማል ከሜሲ ጋር ሲስተያይ ረጅም፣ ጠንካራና በአካል የዳበረ ነው። ይህም ተፈጥሮ ልዩ ችሎታና ኃይልን በማጣመር እጅግ ጥቂቶች ብቻ ሊኖራቸው የሚችለውን የእግር ኳስ ችሎታን የሚያላብሰው ነው። የሜሲ ጥላነቱ አይቀሬ ቢሆንም ያማል ጉዞ ግን የራሱን ልዩ የሆነ ታሪክን እየቀረጸ ይገኛል። ከእድሜ ያለፈ የአእምሮ ጥንካሬ ዝና ሲመጣ በብዙዎች አፍ መዋል ይመጣል አይደለም፤ የሚባለው ከያማል የሚጠበቀው ነገር እጅግ በዝቷል። ቀጣዩ ሜሲ፣ የባርሴሎና አዳኝ፣ የስፔን የወደፊቱ ኮከብ ያልጎረፈለት ስም የለም። አስገራሚው ነገር ይህ ሁሉ ገና ልጁ ሁለተኛ ደረጃ ትምህርቱን ከማጠናቀቁ በፊት ነው። እንደዚህ አይነት ግፊት አነስተኛ ተሰጥኦዎችን ሊሰብር ይችላል። ሆኖም ያማል ግን ያልተለመደ የአእምሮ ጥንካሬን አሳይቷል። የሜዳ ላይ ጉዳቶች፣ የሚዲያው ትኩረት፣ የህዝብ አስተያየቶች፣ እነዚህ ሁሉ ወደፊት የሚጠብቁትና ሊያልፋቸው የሚገባቸው ፈተናዎች ናቸው። ሆኖም ግን ያማል ሜዳ ላይና ከሜዳ ውጭ ያለው መረጋጋት ለመጽናትና ለማደግ የሚያስችል የስነ ልቦና ጥንካሬ እንዳለው የሚጠቁም ነው። ከወዲሁ ቻምፒዮን ሆነዋል። በ16 ዓመቱ ያማል ከባርሴሎና ጋር በመሆን የላሊጋውን ዋንጫ በማንሳት ለስፔን ታሪክን ሰርቷል። ብዙ ተጫዋቾች ለብዙ አስርት ዓመታት እንዲህ አይነት ክብርን እየፈለጉ ሳያገኙት ሊቀሩ ሁላ ይችላሉ። ያማል ግን ገና በአስራዎቹ ዕድሜ ውስጥ አከናውኖታል። እነዚህ ወሳኝ ስኬቶች ተሰጥኦን የሚያረጋግጡ ናቸው። ወደፊትም የእግር ኳስ ሕይወቱ ዋንጫና በሪከርዶች የተሞሉ መሆናቸውን ፍንጭ ይሰጣሉ። እነኚህ ምርታዎች ቢሆኑ ለያማል መወጣጫ ድንጋዮች እንጂ መዳረሻ ጫፍ አይደሉም። እናም ተጫዋቹ የማደግና የመሻሻል ረሃብ ወደፊት እንዲቀጥል አድርጎታል። በአንጋፋዎቹ የመመከር እድል ላሚኒያ ያማል እንደ ፔድሪ እና አንሶፋቲ ባሉ የባርሴሎና ምርጥ ኮከቦች ሜንተርሺፕን አግኝቷል። ይህ ድጋፍ ከእግር ኳስ ክሎቱ በላይ ትልቅ ልምድን ህይወቱ ላይ የጨመረለት ጉዳይ ሆኗል። ውሳኔ አስጣትን፣ የሚዲያ አያያዝንና መሪነትን ገና በትንሽ ዕድሜ ሊያስተምሩ ችለዋል። እንዲህ አይነቱ ስልጠና ገና አስራዎቹ እድሜ ውስጥ ላሉ ወጣቶች እጅግ ብርቅ እድል ነው። ለዚህም ነው ያማል ከሜዳ ውጭም ሆነ በሜዳ ውስጥ የተለያዩ ጫናዎችን በብቃት እየተወጣ የሚገኘው። የወደፊቱ ግዜ የወደፊቱን ጊዜ ስታዩት ያማል የባርሴሎናን የማዕዘን ድንጋይ ተጫዋች በመሆን የድህረ ሜሲ ዘመን ለመቀበል የተዘጋጀ ይመስላል። ለስፔን ደግሞ የሚቀጥለውን ወርቃማ ትውልድ መምራት የሚችል አዲስ ቡድን መምጣቱን ተስፋ ሰጪ ፍንጭ ሰጥተዋል። በዚህ ማካሄድ ከቀጠለ የባሎንዶር አሸናፊነት፣ የሻምፒዮንስ ሊግ ክብርንና የዓለም አቀፍ ኮከብነትን ስኬቶች ከእጁ የሚወጡ አይሆኑም። ያማል ተጫዋች ብቻ አይደለም፣ የሚቀጥለው ዘመን የእግር ኳስ ፈርጥ ነው። ከትኬታዎች የዛሬ ቪዲዮ በዚህ አብቅተዋል። ዛሬ ቪዲዮ ከተሞቻቸው